ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል የቤት ሰቦች ሰበር መረጃ አለ። ጀነራል ጻድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ በጽሁፍ በዛሬው ዕለት መግለጫ አወጡም። የጀነራል ጻድቃን ገብረትንሳይ ጽሁፍ የበርካቶችን ትኩረት ስቧል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ እንደሚችል የዘገቡበትን ጽሁፍ በዝርዝር የማስደምጣቸው ይሆናል። አቶ ጌታቸው ረዳም በተመሳሳይ የሁኔታ በእጅጉ እንደሚያሳስባቸው ገልጠው በጉዳዩ ዙሪያ መግለጫ ሰጥተዋል። በዝርዝር አስደምጣችኋለሁ። አብረን ሰበር መረጃውን ዝርዝር እንከታተለው። በቅድሚያም በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉም ጀኔራል ጻድቃን ገብረተንሳይ በእንግሊዝኛ ከደቂቃዎች በፊት ባወጡት ጽሁፍ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል በግልጽ የሚታይ ሁኔታ ወደ ጦርነት የሚያመራ ሁኔታ አለ። የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያደግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆን የተናገሩት ጀኔራል ጻድቃን ገብረተንሳይ በእንግሊዘኛ ዛሬ ረፋዱን ባስነበቡት ጽሑፍ በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ ሊሆን እንደማይችል የገለጹት ጄኔራል ጻድቃን ገብረተንሳይ ለቀጠናው አውዳሚ ሊሆን እንደሚችል ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱን ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥንም ያስከትላል ብለዋል። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረተንሳይ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህርን ደህንነት ላይ በቀጥታ ተጽዕኖ የሚያሳድር ነው ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ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 በተለይም ደግሞ የቀድሞ የኢትዮጵያ ፕሬዝደንት የሆኑት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት ጽሁፍ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠረው ማንኛውም ግጭት ተጠያቂ የሚያደርግ ጽሁፍ ማውጣታቸውን ተከትሎ መቃቃሩ ከድብቅ ወጥቶ ይፋዊ መሆኑ ተነግሯል። ጀነራል ጻድቃን ገብረተንሳይ በዛሬው የእንግሊዝኛ ቋንቋ መግለጫቸው ከዚህ ጦርነት መራቅና ሰላም እንዲሰፍን እንደሚሹም በጽሁፋቸው ላይ ገልጸዋል። ለሰላም ያለው እድል እየጠበቀ ያበበ ቢሆንም አሁንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም ያስፈልጋል ብለዋል። አጽንኦት ሰጥተው ከፕሬቶሪያ ስምምነት በኋላም በሁለቱ ሀገራት መካከል ያለውን ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑን ነው ጀነራሉ የሚናገሩት። ዝግጅቱ የመጨረሻው ደረጃ ላይ ነው የደረሰው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ ወደ ኋላ መመለስም ይከብዳል ብለዋል። እየመጣ ባለው ጦርነት ምክንያትም ትግራይ ከአካባቢያዊ ፖለቲካ እንዲሁም ታሪክና ባህልም አንፃር ስጋት ውስጥ እንደሆነች የሚናገሩት ጀነራል ጻድቃን ገብረተንሳይ የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ብቻ ነው፣ ብዙ ተሰቃይተናል፣ ይበቃል ብለዋል። ሆኖም መሪዎቹ ከድርድር ይልቅ ጦርነትን በሚመርጡበት ወቅትም በኢትዮጵያና በኤርትራ መካከል ለሚደረግ ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በዛሬ ረፋዱ ጽሁፋቸው ላይ አስቀምጠውታል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎችም ጋር አዋሳኝ መሆኗ ለሌሎችም ሰዎች ጦርነት አስፈላጊ ሊያደርጋትም ይችላል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም አሁን ያለው ሁኔታ ወደ ጦርነት እንዳያደግ ማለታቸውን ብቻም ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባም መደረግ አለበት ብለዋል ለጊዜው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 ካሉ ወንድሞች ጋር ግጭት ውስጥ በመግባት ብዙ ነገር ለማድረግ ይሞክራሉ ሲሉ ፕሬዝደንት ኢሳያስን ከሰዋል። ፕሬዝደንት ኢሳያስና ተከታዮቹ ለልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነትም የትግራይን ሕዝብ ለማጥፋት ሞክረው ነበር። ትግራይ አሁንም የህሉና አደጋ ውስጥ ናት ሲሉም አስጠንቅቀዋል። በትግራይ አመራሮች መካከል ያለው ክፍፍልም የጠቀሱት ጀኔራል ፃድቃን ገብረተንሳይ ከቀደምና ከአሁንም ወንጀላቸው ተጠያቂነት ለማምለ ለማግኘት ከኤርትራ ጋር መወገን የሚመርጡም የህወሀት ኃይሎችም አሉ ብለዋል። በህወሀት አመራሮች መካከል ያለውን ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው ብሏል ቢቢሲ። ጀነራል ጻድቃን ገብረተንሳይም ይህንኑ የህወሀትን ክፍፍል በመጥቀስ ከፕሬዚደንት ኢሳያስ ጋር በመወገን ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን በግልጽ በዛሬው ጽሁፋቸው ላይ አብራርተውታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ በበኩላቸው አሁን ያለው ፍላጎት ግን እገሌ እገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉም አውቃለሁ ሲሉ አቶ ጌታቸው ረዳ የህወሀት ገሚስ ሰዎች ከኤርትራ ጋር እየተገናኙ መሆናቸው በመግለጫቸው አጋልጠዋል። አቶ ጌታቸው ረዳ አያይዘውም በግል ነው በተደራጀ መልኩ የሚለው ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ከእገሌ ጋር ከእገሌ ጋር ግንኙነት ጀምር ያለው የሚሉ መግለጫዎችም ከአንዳንድ አካላት እየሰማን ነው ብለዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለውን ግንኙነት ተፈናቃዮችን መመለስ የሚመለከት ነው ያሉት አቶ ጌታቸው ረዳ ኤርትራን ማጥቃት ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም ግን የማይቀር ነገር አለን የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡም በጸሎት ብቻ እንደማንድን አውቃለሁ ሲሉ ከሰዋል። ዓለም አቀፉ ማህበረሰብ ትኩረቱን በዩክሬን በመካከለኛው ምሥራቅና ዴሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት በዚህ ወቅት የሚነሳ ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ጀነራል ጻድቃን ገብረትንሳይ ገልጸዋል። የጦርነት ውጤት የሚወሰነው እንደ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት እንደሚሆን በጽሁፋቸው የጠቀሱት ጀነራሉ የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያን ስምምነት ማስጠበቅ መሆኑን ጀነራል ጻድቃን ገብረ ተንሳይ በጽሁፋቸው ገልጠዋል። ስምምነቱ አደጋ ውስጥ በመውደቁም የኢትዮጵያ መንግስትና አለም አቀፉ ማህበረሰብ ጣልቃ ገብቶ ሌላ አውዳሚ ጦርነት ያስቆም ሲሉም በዛሬው ዕለት ባወጡት ጽሁፋቸው ጥሪ አድርገዋል። ይህ በዚህ እንዳለ ይህ በዚህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የሆኑት አቶ ጌታቸው ረዳም በትናንትናው ዕለት ሶስት የህወሀት ሰራዊት ከፍተኛ አዛዦችን አግደዋል። በትናንትናው ዕለት በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየንና ብርጋዴር ጀኔራል ምግበይ ሀይሌ ለጊዜው መታገዳቸውን ያስረዳል። ህዝባዊ ወያኔ ሀርነት ትግራይ ህወሀት ሌሊቱን ባወጣው መግለጫ ይህንን የፕሬዝደንት አቶ ጌታቸው ረዳን መግለጫ እንደማይቀበለውና የአቶ ጌታቸው ረዳም ስልጣን ተገቢ አይደለም ወይም ደግሞ የጸደቀ አይደለም በሚል በስልጣን ላይ እንዳሉ እንደማያውቃቸው የህወሀት ቡድን አስታውቋል። መጋቢት አንድ ቀን 2017 ዓ ም በትናንትና ሁለት የተጻፈው ይኸው የአቶ ጌታቸው ረዳ የእግድ ደብዳቤ እንደሚያስረዳው ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር የጸጥታ ኃይላችንንም ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በማለት በማስጠንቀቅ ነው። ጊዜያዊ አስተዳደሩም በሦስቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑንም ጠቅሰዋል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹም ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆናቸውን አቶ ጌታቸው ረዳ በደብዳቤያቸው ላይ አስረድተዋል። ለእነዚህ የሰራዊት አዛዦችም ላልተወሰነ ጊዜ የታገዱት መኮንኖች በየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እንዲሁም የታጣቂዎቹ አዛዥ ሌተናል ጀኔራል ታደሰ ወረደ እንዲያውቁት ግልባጭም ተደርጎ እንደነበረ አመልክተዋል። እነዚህ ሶስቱ የግንባሩ አዛዦችን ጨምሮ በርካታ ከፍተኛ የሰራዊት አዛዦችም ድጋፋቸውን በደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን ሲገልጹና በጊዜ አስተዳደሩ ላይ ለውጥ እንዲደረግ ሊጠይቁ እንደነበረ ተመልክቷል። የሶስት ከፍተኛ የሰራዊት አመራሮችን መታገድ ተከትሎ በክልሉ መገናኛ ብዙሀን ይፋ ከመደረጉ በፊት አቶ ጌታቸው ረዳ ጋዜጣዊ መግለጫም ሰጥተዋል። በዚህ መግለጫቸው ላይም የትግራይ ክልል ኃይሎች ለአንድ ቡድን ወግነዋል ሲሉ ታጣቂዎችን ወንጅለዋል። ባለፈው ጥር 15 ቀን 2017 በርካታ የህወሀት ኃይሎች ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫም በይፋ መናገራቸው አይዘነጋም። የመግለጫ ከወጣ በኋላ ሌሊቱን ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ የማንቀበለው ወይም ደግሞ ሰራዊትም የማንሳትም የማስቀመጥም ስልጣን ለአቶ ጌታቸው ረዳ አልተሰጠም። ይህ የአቶ ጌታቸው ረዳ መግለጫ ተቀባይነት የለውም ሲል ገልጧል። በትግራይ ክልል እየተካሄደ ያለው ውስብስብ ሁኔታ አሁንም የቀጠለ ሲሆን፣ በጉዳዩ ዙሪያ የፌዴራል መንግስት መግለጫ ከመስጠት ተቆጥቧል። ክብራን አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸርንቆይ